ወደ ዋናው ነገር ከመግባት በፊት የሪሜዲያል ተማሪዎች አብዛኞቻችሁ ውስጥ ጠይቁኝ እንደነበረው የሪሜዲያል ሞጁልን ከየት ነው ማግኘት የምንችለው የሚለው ነው። የሪሜዲያል ሞጁል ሁለት አይነት ነው። የመጀመሪያው ከ2017 ዓ.ም በፊት የነበረው በ2015 ለመጀመሪያ ጊዜ ሪሜዲያል ሲማሩ ለእነሱ የተዘጋጀው ነው። ሁለተኛ ደግሞ ሪቫይዝ ተደርጎ በ2017 ዓ.ም የመጣው የሪሜዲያል ሞጁል ነው ማለት ነው። ይህን የሪሜዲያል ሞጁል ሃየር ኤዱኬሽን አካዳሚ የሚባል የቴሌግራም ቻናል እንዳለን አብዛኞቻችሁ ታውቃላችሁ። የማታውቀው ከሆነ ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። እሱም በሱ አማካኝነት ጆይን ማድረግ ትችላላችሁ። ስለዚህ ሞጁሉን ማግኘት ከፈለጋችሁ ቻናል ውስጥ ገብታችሁ ፋይል ውስጥ ማግኘት ትችላላችሁ ማለት ነው። ከዚህ በፊትም ብዙ አሉ። ከዚህ በፊት ዛሬ እንደ አዲስ የተፖስተው ግን ወደታች ፈልጋችሁ ማግኘት ትችላላችሁ። ግን ሪቫይዝድ የሆነና የድሮው አለ ማለት ነው። ሁለቱም ፖስት ተደርገዋል። እያነጻጸራችሁ ማንበብ ትችላላችሁ። እና ደግሞ ግቢ ገብታችሁ የሚነገራችሁ ነገር ስለሚኖር እሱን ፎሎ ማድረግ ትችላላችሁ ማለት ነው። እነሱ የሚሏችሁን ግን ግን እስከምትገቡ ድረስ ያለው ነገር ሞጁሎቹ እነዚህ ናቸው ማለት ነው። እዚህ ስክሪኑ ላይ እንደምታዩት እነዚህ ናቸው። እነዚህ የበፊቶቹ ናቸው፣ ኦልድ ማለት ነው። በ2015 የተዘጋጁት ናቸው። እነዚህ ከላይ ደግሞ ያሉት እነዚህ ሪቫይዝድ የተደረጉ ናቸው። ኮንተንታቸውም ሁሉም ነገር አለ፣ ማነጻጸር ትችላላችሁ ማለት ነው። ስለዚህ የሚነገራችሁ ነገር ወሳኝ ነው። ግቢ ገብታችሁ የትኛውን ማንበብ እንዳለባችሁ ስለሚነገራችሁ እና የሚቀየር ነገር ካለም እዛው ስለሚነገራችሁ እነሱ ሞር ፎሎው አድርጉ። ግን ለማነጻጸር ያክል እና ደግሞ እስከምትጠሩ ድረስ አንዳንድ ነገሮችን ቼክ ማድረግ ከፈለጋችሁ ይኸው ሞጁሉ ማለት ነው። እሺ ወደ ዋናው ነገር ከመግባት በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጎ ላይክ ሼር በማድረግ ለሪሜዲያል 2018 ዓ.ም ተማሪዎች ስለሚጠቅማቸው በደንብ ሼር አድርጎ እነሱም ይጠቀሙበት። እሺ ከዛሬ 11 ወር በፊት አስደናቂ ታሪክ የሰራው የሪሜዲያል ተማሪ በሚል ቪዲዮ ሰርች የነበረ ከ800 በላይ ሰዎች ደግሞ አይተውታል ቪዲዮውን። ምን ያህሎቻቸው እንደተጠቀሙበት ባላቅም፣ ግን በጣም የሚገርም ታሪክ ነበረ። እውነተኛ ታሪክ ነው የነገርኳቸው። እሱን በጥቂቱ ላስታውሳችሁ እና በዛሬው ቪዲዮ የምነግራችሁ ምንድን ነው፣ ሪሜዲያል ተማሪ ሆናችሁ አንድ እድል ብቻ ይዛችሁ አንድ መንገድ ብቻ ወይም ደግሞ አንድ አማራጭ ብቻ ይዛችሁ መሄድ እንደሌለባችሁ ነው። ልነግራችሁ የምፈልገው ምንድን ነው እሱ የሚለውን ልነግራችኋለሁ። ግን ስለዛ የሪሜዲያል ተማሪ ልንገራችሁ። 2015 ላይ ያው የ2014 ባች ነው 2015 ላይ ኢንተራንስ ይፈተናል። ኢንተራንስ ከተፈተነ በኋላ የሪሜዲያል ውጤት ይመጣለት እና ይገባል ማለት ነው የሪሜዲያል ትምህርቱን ለመከታተል ያ ተማሪ ግን የሪሜዲያል ላይ ብቻ ሆኖ መጠበቅ አልፈለገም። ስለዚህ ምንድነው አማራጭ ያለው ሁለት አማራጭን መጠቀም ነው የፈለገው አንደኛ ሪሜዲያልን መፈተን፣ ሁለተኛ ደግሞ አስራ ሁለተኛ ክፍልን ፕራይቬት ሞልቶ መፈተን ማለት ነው። ምንድነው እዚህ ጋር ሪሜዲያል ለአስራ ሁለተኛ ክፍል አሁን ሞር ፎከስ አድርጋችሁ የተዘጋጁ ፕራይቬት ለመፈተን ለሪሚዲያል ተዘጋጃችሁ እንደማለት ነው። ስለዚህ የተለየ ለውጥ አይኖረውም። ሪሜዲያልም ተዘጋጃችሁ ማለት ለ12ተኛ ክፍል ተዘጋጃችሁ ማለት ነው። ስለዚህ ሞር 12ን ፕራይቬት ለመፈተን እሱ ላይ ፎከስ አድርጋችሁ ብታጠኑ በተዘዋዋሪ ለሪሜዲያል ከቨር እንዳደረጋችሁ ይቆጠራል። ስለዚህ ያ ተማሪ ይፈተናል። ሪሜዲያል ተፈተነ፣ ከዛ ቀጥሎ ደግሞ ፕራይቬት ሞልቱ 12ን ይፈተናል። ስለዚህ እንደሚታወቀው ከ2016 ጀምሮ ኢኮኖሚክስ ማነው ሲቪክስ ቀርቶ ነበረ ሲቪክ ሲቀር ከ ስድስት መቶ ነበረ ትምህርቱ ብዛት ስለዚህ ያ ተማሪ ይፈተናል ሁለተኛ ማለት ነው ፕራይቬት ሞልቶ ከሰባት መቶ ነው ለሁለት ዓመት ከ2015 ና 2015 ወደ ሐምሌ ላይ የተፈተኑት ከ ሰባት መቶ ነበረ ከዛ ነው ሲቪክ የቀረው በሶስተኛው ዙር ስለዚህ ሪሜዲያልን ተፈተነ ድጋሚ ደግሞ 12 ፕራይቬት ተፈተነ ማለት ስለዚህ ሪሜዲያል ውጤት መጣ አለፈ በሪሜዲያል ከዛ ሁለተኛ ደግሞ የአስራ ሁለትን ተፈትኖ ነበረ። የሚገርማችሁ ከአራት መቶ በላይ ነው አምጥተው ያለፈው ማለት ነው። ስለዚህ ሁለት እድል አለው ማለት ነው። ይህን ያልኩበት ምክንያት ምንድን ነው? ዩኒቨርሲቲ ከገባችሁ በኋላ በፍሬሽ ማንነት ከሀያ ፐርሰንት የሚያዘው ኢንተራንስ ነው። ኢንተራንስ ደግሞ ያላለፋችሁበት ውጤት ነው የሚያዘው። ስለዚህ ካለፉት ጋር ዲፓርትመንት ሀያ ፐርሰንት ተወዳድራችሁ የፈለጋችሁ ዲፓርትመንት ለመማር ያ ሀያ ፐርሰንት የተያዘው ውጤታችሁን ዝቅ ሊያደርግባችሁ ይችላል። ስለዚህ ያንን ለማስተካከል ግዴታ ኢንተራንስን ማሻሻል ይኖርባችኋል ማለት ነው። ስለዚህ አንደኛ ጊዜያችሁን የምትጠቀሙት ጊዜያችሁን የምትጠቀሙት ሪሜዲያልን ለማለፍ ነው። ሪሜዲያልን አለፋችሁ ማለት ውቀጥታ ቀጥታ ወደ ፍሬሽማን ትገባላችሁ። ግን ፍሬሽማን አስራ ሁለትን ተፈትናችሁ ብታልፉ ደግሞ ሞር አድቫንቴጅ ይኖራችኋል የሚለውን ለመንገር ነው ማለት ያ ተማሪ ያደረገው እንደዛ ነው። ስለዚህ ሞር አድቫንቴጁን አሰፋና ሁ ለምሳሌ አስራ ሁለተኛ ክፍል ባላለፋችሁ ተይዞ ሜዲስን ማር ብትሉ በጣም ትቸገራላችሁ። ካለፉት ጋር ከአራት መቶ ከአምስት መቶ በላይ ካመጡ ተማሪዎች ጋር ተፎካክራችሁ ለመማር በጣም ከባድ ይሆንባችኋል ማለት ነው። ለመማር ስላችሁ ዲፓርትመንቱን ኢቨን ለማግኘት ማለት ነው። ስለዚህ ያን ለማስተካከል መማራችሁ ላልቀረ አስራ ሁለቱ እዛ በትምህርት ብቻ የምታሳልፉት ፋሚሊ ጋር ያላችሁም ለጥናት ለብዙ ነገር ይመቻችኋል። ቢዚ አትሆኑም። ስለዚህ ለአስራ ሁለተኛ ክፍል እየተዘጋጃችሁ ፕራይቬት ለመሙላት ለመፈተን ላይ ሚዲያለንም በዛው መፈተን ትችላላችሁ ማለት ነው። ይሄ ነው እንደዛ አደረገ ተማሪው ህክምና ገብቶ ተማረ ማለት ነው። ስለዚህ ይሄ ነው። ከዚህ ተነስታችሁ እናንተም ይሄን ለምን አታደርጉም የሚለው ነው። ለነገራችሁ የመጣችሁት እንዴት ይሆናል የምትሉትን እንዴት ይሆናል ካላችሁ ልንገራችሁ። ሪሜዲያልን በሪሜዲያል ቆይታችሁ አራት ወር ነው የምትቆዩት። ስለዚህ የምትማሩት ደግሞ ከዚህ በፊት እንደነበረው በናቹራል አራት ትምህርት ነው፣ በሶሻል ደግሞ በናቹራል አምስት ትምህርት ነው፣ በሶሻል ደግሞ አራት ነው። በናቹራል ማትማቲክስ አለ፣ ኢንግሊሽ አለ፣ ኬሚስትሪ አለ፣ ፊዚክስ አለ፣ ባዮሎጂ አለ። በሶሻል ደግሞ ሂስትሪ ጂኦግራፊ ኢንግሊሽ እና ማትስ አለ አራቱ አሉ ስለዚህ እናንተ ሊጨመርባቸው የሚችለው ሁለት ትምህርት ነው አንደኛ በሶሻል ምንድን የሚጨመርባቸው ኢኮኖሚክስ ነው እና ኢኮኖሚክስ ሲጨመር አምስት ይሆናል አብቲቲዩድ ሲጨመር ደግሞ ስድስት ይሆናል ሁለት እዛ ላይ ደግሞ ናቹራል ላይ የሚጨመርባቸው አብቲቲዩድ እና አምቲቲዩድ ሲሆን ስንት ይሆናል ማለት ነው ስድስት ይሆናል ማለት ነው አምስት የነበረው ስለዚህ እሱ ላይ ነው ፎከስ ሌላ ተጨማሪ ጥናት የሚጠይቃችሁ ማለት ነው ስለዚህ ስለዚህ እንደሚታየው ደግሞ ሪሜዲያልም ከዘጠኝ እስከ አስራ ሁለት ያለው ነው። ኢንተራንስም ከዘጠኝ እስከ 12 ነው ፈተናቸው። ስለዚህ ለኢንተራንስ በደንብ እያንዳንዱ ነገር ስለምታውቁት ኤክስፔሪንስም ስላላችሁ፣ ጥያቄው እንዴት ነው፣ አወጣጡ እንዴት ነው የሚለው ኤክስፔሪንስ አላችሁ ኦልሬዲ ስለፈተ ፈተናቸው ስለዚህ ያንን ፕራይቬት ሞልታችሁ ለምን አትጠቀሙበትም? ስለዚህ ሁለት አማራጭ ለምን አይኖራችሁም? ለምሳሌ ሪሜዲያል ባይመጣ ኢንተራንስ ሊመጣ ይችላል። ኢንተራንስ ባይመጣ ሪሜዲያል ሊመጣ ይችላል ማለት ነው። ታልፉ ትችላላችሁ። ደግሞ የማታልፉበት ምክንያት አይኖርም። ምክንያቱም ለሪሜዲያልም በደንብ እየተዘጋጃችሁ ነው፣ እዛው እየተማራችሁ ነው፣ ጀስት ፎከሳችሁ ትምህርት ላይ ብቻ ነው። ስለዚህ ያንን የተሰጣችሁን አራት ወር ጊዜ ለማጥናት መሞከር ነው። ራሳችሁን በተለያየ ነገር ቢዚ ሰት ሳታደርጉ በደንብ በመሞከር ማጥናት ትችላላችሁ ማለት። ይሄ አብዛኛው ተማሪ የሚያደርገው ነው። አብዛኛው ተማሪ ፕራይቬት ይሞላል፣ ግን ሬሚዲያል ጋር የተለመደ አይደለም። ግን ደፈር ብላችሁ ካደረጋችሁት ውጤታማ የማትሆኑበት ምክንያት የለም። ፕራይቬት የሚሞላው ኦንላይን ይሞላል። ክፍያ የተወሰነ ሰባት መቶ ብር ምናምን ነበር ባለፈው አመት። ክፍያ ኦንላይን ትሞላላችሁ። ራሱ ትምህርት ሚኒስቴር ይፋ ያደርጋል ፕራይቬት መፈተን ሙሉ ምናምን ብሎ ስለዚህ መሙላት ትችላላችሁ። ካልሆነ ደግሞ እንደዛ ከሌለ በፊት በተማራችሁበት ትምህርት ቤት ፕራይቬት እንዲሞላላችሁ ማድረግ ትችላላችሁ ማለት ነው። ያለው ነገር ይሄ ነው፣ ተጠቀሙበት። ስለዚህ ይህን ቪዲዮ ለሁሉም ሰው እንዲደርሰው ሼር አድርጉ፣ ሰብስክራይብ ማድረጋችሁ እንዳትረሱ።